ግን ብለሻል። በዛ ኃይለኛ ማርቲና ማርቲና። ዬስ ማርቲና ነው። ስማ ለመጀመሪያ ጊዜ የማስታውሰው ማስተዋወሰው አይጂ ላይ ተጣልተው፣ ዬስ አይጂ ላይ ጎበዞች በዞች ልጆች አላቸው። ለመጀመሪያ ጊዜ ቤቢ ሚስት ስትጣላ የነበረው በእሷ በሷ ነው። ከባሌ ጋር ጠርጥሬሻለሁ ምናምን ብላት ብላ፣ ትንሽዬ ልጅ ናት። ከዛ በኋላ በዛ ጦርነት የከፈቱት ማለት ነው። በደንብ አስታውሳለሁ። አዎ ቴንክ ዩ ጸጉር የፀጉሯ ሄር ስታይል አፍሮ እንደዚህ ቡፍ ያለ ፀጉሯ ማርያምን ከእሷ ጋር አውርቻ አውርቻ ቃለው እንዴት እንደዚህ ታደርጊያለሽ ምናምን ኢንስታግራም ላይ አሁንም ድረስ ቴክስቱ አለ የተጻጻፍ ነው። አሁንም ድረስ ያኔ አስታውሳለሁ። ግን እኔ ብዙም ይሄ ባለትዳር ምናምን ኢንተረስት አይደለውም፣ ፍላጎት የለኝም። ስለ ባለትዳር ተለያዩ መጡ ምናምን ነገር አይመለከተኝም ጋይዝ ወይም አምላክ። የኔ ኮመንት ጎን ነው የሚያስቀኝ መረገጥ አለ። የእድር እንትናችሁ ወክላችሁ ነው ይላሉ። ኮመንት እኮ ነው እና ላይክ ከዛ ቀን ጀምሮ ነው የእነሱ ሰው እየገባ ሰው እየገባ ሰው እየገባ። ከዛቻ እቺ ደግሞ ፊንገር ሾው አለች። ደሞ አንደኛ ዛ ደሞ ማን ነው ቲክቶክ ላይ አንዲቱ አለች። እነሱ ሲያጋግሉ ሲያጋግሉ ሞር የመጨረሻ ያንን ቪዲዮ ወጣ የቤቢ ይሄ ምናምን እያለ ያለው ቪዲዮ ወጣ። እሱን እሱን እያጋጋሉ እያጋጋሉ ሲያብላሉ እያራራቋቸው መጥቶ የባሰ ተጣሉ። አሁን ደግሞ ብለው ብለው ደግሞ ትዳር ውስጥ ምንድነው ጭቅጭቅ ውስጥ ልጅ ገብቶ ደግሞ አደባባይ ላይ ልጅ እየተቀረጸ ደግሞ መጡ። ይሄ አግባብ አይደለም። እኔ በእናንተ ትዳር መፍረስ ደስተኛ አይደለሁም። ደስተኛ የሚሆኑት እናውቃቸዋለን። ለዩቲዩባቸው ለጡረታቸው ብለው ቅልጥምና አላት ለመጠጣት ሲሉ በደስታ የእናንተን ትዳር ያፈረሱ አሉ። እኔ ደስተኛ አይደለውም። የሰው ሰው ትዳር ፈርሶ በዚህ እድሜያቸው እንዲ ደረጃ ከሚደርሱ ግን ደግሞ አሁን የምትሰሩት ነገር ግን ትክክል አይደለም። በቃ ይሄ ትክክል አይደለም። ለልጆቻችሁ ማሰብ አለባችሁ እንዴ! ለልጆቻችሁ እናንተ ካላሰባችሁ እኛ የኢትዮጵያ ሕዝብ ሊያስብላችሁ አይችልም። እኔ ያሁን ነገ ተነስቼ ልጅ ልጅሽን ምን አይነት ባለጌ ነሽ አባትሽን እንደዚህ ፊት ለፊት ደረትሽን ነፍተሽ የምትሳደቢ ብላት ምን ታመጫለሽ? ምንም አታመጭም ለምን ስም ይወጣ ከቤት ይከተል ጎረቤት ነው ስም ይወጣ ከቤት ይከተል ጎረቤት ልጅሽን አደባባይ ላይ እየቀረጽሽ የምታወጪ ከሆነ ነገ ልጅሽ ብትሰደብ ምንም እንዳይከፋሽ በልጅ መሰደብ ደግሞ ማለት ነው ድምፄ ይሰማል አይደለ በልጅ መሰደብ ደግሞ ትናንትናም እናገረዋለሁ ብዬ ነበረ ቴንኪዩ ቴንኪዩ ካርዲቢ ላይክ አድርጉልኝ ከቅድም ጀምሮ የእኔ እናት አንቺ ነሽ ስትጽፊ የነበረው ጥሩ ጥሩ ነገር የምትጽፊው አመሰግናለሁ። በልጅ ለምሳሌ ስለ ሀቢባ ምናምን እንሄድበታለን፣ አወራለሁ ብዬ እንዳውም ትቼው ነበር፣ ግን አወራለሁ። ማን አባቱ ምን ያመጣል? እኔ እኮ ነቴን ነው ላታቸውን ለመጠጣት ከርሳቸውን ለመብላት እኔ እኔ እግዚአብሔር ምስክሬ ነው ምላችሁ በሚበላ ሰው እኔ አልቀናም። ለምን አገር ቤት እያለው አገር ቤት ጠይቅ። የደህና ቤተሰብ ልጅ ነበርኩኝ በየጊዜው ነበረ ፍየሉም እስኪሰለቸን ድረስ እንትን ያለው አሜሪካ ለመጠጨ እድሜ ገንዘብ የጭነቀው የፈለኩትን አይታችኋል እኮ ኢንስታግራም ላይ። ዛሬ ዳይት ብዬ ሳልጀምር በፊት ፍየሉም በጉን እያረድኳ ሳይጫጫው አለ። የትልቅ ብርቅ ነገር አይደለም ትልቅ ነገር ሆኖ አይደለም። ግን ለሆዳቸው አሉ። በቃ ሆዳቸው በልጅነታቸው አንደርስታንድ አደርጋለሁ ሰው ምግብ ሲበላ ጠግብ ያለው እያሉ ያደጉ ማህበረሰቦች አሉ። ጠግብ ያለው ልበላ ነበረ ወሬ በሲኒ እንዲዶሯቸው ልለጥፈው ሲያዳምጡ የነበሩ ሰዎች ነበሩ። ዛሬ አልፎላቸው ይብሉ፣ ይዝናኑ፣ ይጠጡ፣ ከርሳቸውን ይሙሉ። ግን የሰውን ትዳር እየቆረጠሙ ነው የሚያደርጉት። ልዩነቱ እሱ ነው። የሰውን ትዳር እያመነቃቀሩ እንጂ በራሳቸው ታለንት ኑራቸው ሰው አስቀው አዝናንተው አይደለም። እና ሌላችሁ ዋና የፈለኩት ምንድን ነው፣ በእነዚህ ሰዎች እኔ በትዳራቸው መበተን ደስ ብሎኝ ሳይሆን ለልጆቻቸው ግን የሚያደርጉት ነገር አግባብ የለውም። ያልወለድነው እኛ ከእናንተ ምንድን ነው የምንማረው? ነው እኮ የማይገባኝ ነገር። ኖ ኖ ማሪ ነው፣ ዘብት ሳይ አሪፍ ነው፣ ሞዘምቢክ መጥፎ ለነዳኝ በቴክስት አገላሽ አለው እያለች እያለ እስኪፈ እያለ ስለሚዝትባል ነው። ጭራሽ እንዴ! ምን ጉድ ነው የነዚህ? ቆይ ኢትዮጵያ ውስጥ ሰው ትዳር ተበታትኖ አያውቅም እንዴ? ጭራሽ ጭራሽ ብሎ ብሎ እገልሻለሁ፣ የሚል እዛቻ ይልክላል ነበር። በምን ይሄን እናወቃችሁ፣ እናንተ እንዳው ዝም ብላችሁ አምጥታችሁ እኔን የሆነ ወሬ ውስጥ ተጨመረ ደግሞ ነገር ውስጥ እንዳታመጡኝ፣ እማላቀው ወሬ እንዳትፈተፍቱብኝ። እንዲህ ብሏታል። ኖ ኖ ኖ፣ እኔ ስለ አርቲስት ማውራት አልጀመርኩም። ምን ልንገር፣ ስለ አርቲስት ኢንስታግራም ላይ ማለት ነው። ስለ አርቲስቶች የት እንደሚሉ በደንብ በጠንቅቅ ያውቃል፣ በደንብ በደንብ ምን እንደሚሰሩ ከማን ግን፣ እኔ አይመለከተኝም። ይሄ እኔ ቢዝነስ አይደለም። ግን በልጆች ስለተመጣ ነው። አርቲስቶችን እኔ አንድ ቀን እንትና ተነስቼ ማናት ቃና ላይ የምትሰራ ያች ቆንጆ እየዋለች በጣም ነው የምወዳት፣ ማን ነው ስሟ? በቃ እሷ ይቺ ዲምፕል ያለባት ሰርጀሪ ተሰራች፣ እንትና እንትና እንትኗን አስወጠረች፣ እንትና ከሽማግሌ ጋር ሄደች እያልኩ አላወራም፣ አይመለከተኝም። ዳናዊት በጣም ነው የምወዳት፣ ትመቸኛለች፣ ጽድት ያለች ናት። ዳናዊት እንትኗን አሰራች፣ ሰላም ተስፋዬ እንደዚህ ሆነች አልልም። አልልም። ጋይስ አልልም። እኔ ስለ አርቲስት ማውራት ማለት እንትና እንትና ቤት የገዛችው እኮ ከእንትና ጋር ተጋድማ ከሽማግሌ ጋር ነው፣ አልልም። እስኪ ታይም አውት ላድርግህ የእኔ ጌታ፣ ታይም አውት ላድርግህ። ቆይ አንዴ ሀያ አራት ሰዓት ቅጣት ልቅጣት እና እንደዛ አልልም። እኔ ግን ያልኩት ምንድን ነው? በልጆች ነው፣ በቃ በልጆች። እናንተ ብትሆኑ እናንተ ቤታችሁን የማታደርጉትን ነገር ልጆቻችሁ ላይ የማታደርጉትን ነገር ሰው ላይ ሲያደርግ ግን እንትን ትላላችሁ። እስኪ እናንተ ከባሎቻችሁ ጋር ስንቶቹ ነው ከባሎቻችሁ ጋር የተጣላችሁት ሪከርድ ታደርጋላችሁ? ንገሩኝ። ከባሎቻችሁ ጋር ስትጣሉ ሪከርድ እንደዚህ እያደረጋችሁ ነው እንትን የምትሉት? ቆይሽ አስረዳሽ አለው ፒንኪዶው። አስረዳሻለሁ። ቆይ ተረጋጊ። እናንተ ከባሎቻችሁ ጋር ትዳር ስትበትኑ ልጆቻችሁን እየቀረጻችሁ አደባባይ ላይ እንደዚህ አውሩ አትሉም። ለምን ተዋሻላችሁ? ሁልሽን ባልሽን ድብቅ አርገሽ ነው ያሹ። እየደበደበሽ እየቀጠቀጠሽ፣ ሁለት ቦታ አናትሽን እየከፈለው ድብቅ። ሚስትህ ዲስርስቤክት ሰው ፊት እያረገች፣ እህል አትሰራልክ፣ ቤት ውስጥ እየናቀችክ፣ ድብቅ አርከ ነው የያዝከው አዳሜ ማለት ነው። የሰው ትዳር ሲሆን ግን እንትን ትላላችሁ። ሮዚ፣ እስኪ አንቺ ግቢ ዩቲዩብ ላይ ና ሊሽ ልጅ እስ ደፍረሽ ጭቆራስ ጭቆራስ እናንተ ጋይስ ላይክ እያደረጋችሁ እናንተ ማታደርጉትን ነገር የሰው ልጅ ላይ ግን ሲሆን ለመፍረድ ትቸኩላላችሁ። ቁሬማ አንዴ ጋይ አን አይሰማም የምትሉ ሰዎች ቴንኪ ዋዬ እኮ እዛ ነው ያለው። የኔ ፍቅር በሁለት ስልክ ነው እንዲ የምታይኝ ዋ ፒን ያደረገዋል አረለ ያ ቤታዮ ዴል የሚለው ዲኢልኢ እሱ የኔ ዩቲዩብ ነው። ዩቲዩብ ላይ ስላለው ነው ማይሰማችሁ። አመሰግናለሁ። ጉድ እኮ ነው። ኢትዮጵያ ያላችሁ ሰዎች በቪፒኤን ቪዲዮ ምደው ላይቡን የምትከታተሉ ኢትዮጵያ ያላችሁ ሰዎች ካላችሁ በቪፒኤን ይልኝ። እሺ ይህም ምክር ከውዱ ከውዱ አሜን ነው የደረሰኝ። tell us your story አላወራም፣ ነው እኔ የራሴን ህይወት አላወራም። እኔ ቤታ ምታቁኝ፣ እዚህ ጋር እመጣለሁ። ፊቴን ታውቁታላችሁ። እኳኳላለሁ፣ ጽድት አለግማማም ጽድት እላለሁ፣ አንድ ቦታ አቀምጣለሁ። ወዲ ይውልኝ ወዲ አይውልኝ፣ እኔ ቤቴን ምኔንም አላሳያችሁም። ግዴታ መቼስ አየረይ ተቀምጬ ተንሳፈፌ ላይብቭ ላይ አላወራም ነበር አላወራም እንጂ ማውራት ቢቻል ኖሮ አየር ላይ ጎሞራ ላይ ወጥቼ ባወራችሁ ደስ ይለኛል ብሞት ብሞት የኔን የኔን ህይወት ለማንም ሰው ማውራት አልፈልግም የድሮ ያለፈ ታሪክ ላወራ ይችላል አሁን ላይ ግን አላወራም ሞኝ አይደለም እንደ ሰው እኮ ብልጥ ነው አሁን እነዚህ ለወዳቸው ብለው ላት እየጠጡ ለላትና ለቄቤ ብለው ሰውን የሚንከተክቱ ሰዎች አላየቻቸው ይሄ ማህበረሰብ አይኑ ላይ ሲሸውዱ ጥብድም ያለ የትዳር ፎቷቸውን ግድግዳ ላይ የለጥፈው ባሌ ተፋትቻለሁ ሲንግል ማምነኝ እያሉ ሲመጡ የምታምኑ ማህበረሰቦች፣ ቤታቸው ውሽቅ ቃርቆ ቅርቅር አድርገው ቤታቸው ውሽቅ ቅርቅር አድርገው እብድም ያህል ፎቶ ፊት ለፊት የትዳራቸውን ለጥፈው፣ እኔ ከባሌ ጋር ከተለያዩ በመጀመሪያ ድረ ማድረገው የእሱን ፎቶ ነው፣ ቱር አድርጌ አቃጥዬ። ያለ እናት ማሳድጋ ልጅ እያለ ሲንግል ማሞኜ የእሱን ፎቶ አንጠልጥዬ በግርግዳ አልኖርም። ውሸት ነው። ማሪ ምን አልተፋታ። ሁሉም አዲስ አበባ ላይ የሚያውቅ ነው። እኛ ምን አገባን? ግን ማንም ሰው የራሱን ትዳር አስቀምጦ የሰው ትዳር ሲፈተፍት ነው የሚውለው። እኔ ግን ለእነዚህ ለነዚህ ሰዎች ለነ ቤቢ ምናም ምነግራቸው እኛ እኛ ልጅ ሆነን በቪዲዮ በዘፈናችሁ በፊልም እያየን ያደግን ልጆች ለእናንተ እንምከራችሁ እንጂ እናንተ ተጣሉ ወይ አንተ ጥፋተኛ ትሆናል፣ ወይ ሰው ጥፋተኛ ትሆናል፣ ወይ አልጋ ላይ አልተመቻተው፣ ወይ ሰው እያጣላችሁ ነው ምናምን። ይሄ የሰው ግፊት ያለበት ነገር ነው። ግን ለልጆቻችሁ ስትሉ ግን አደባባይ ላይ እየቀረጻችሁ ልጆቻችሁን መጠቀሚያ አታድርጓቸው፣ መጠቋቋሚያ አታድርጓቸው፣ አታሳቋቸው ነው። በቃ ይሄ ነው አጭሩ ነገር፣ ለልጆቻችሁ አስቡ ነው። ማንም ብሎክ ላርግ ጋይስ፣ አረኔ ኮ ምንም፣ እሺ ሳብሪና ቴንክ ኔ ፍቅር ላይክ እያደረጋችሁ ትክክል፣ ይህውዬ ነው ፍቅር። እንዴ የሰው ባለ ማየት ቆመጠጥሽ ባለ ማየት አልቆመጠጥም። ኔ ቆንጆም አተዋሹ አትዋሹ ነው። ምን የሰው ባላየሁ አላየሁ፣ እኔም ባሏ ታይቶ የለ እንዴ? ላይቭ ላይ ሲመጣ የሆነ እንዴ የነተበ ሰማያዊ ቲሸርት ምናምን አድርጎ አይተናል። ደግሞ ምን ይባሏ፣ ማስላ ካስፈለገ አስልካለሁ፣ እኔ ቤት አቅም አለኝ። ግን እኔ ባለ ማየት ሳይሆን ልክህን ስለምነግርህ ያንቀጠቅጣል፣ እውነተኛ ነገር ስለምናገር ነው። እኔ ትዳሬን ሳልፈታ ስለ ሰው ትዳር አላቦካም። የውሸት ሲንግል ማምነኝ ብዬ የሀበሻ ልብ መብላት ከፈለጋችሁ በልጅ ነው፣ በልጅ ነው፣ በልጅ ነው። ልጆቼ እንዲሆኑ ልጆቼ ተጠቁ ልጆቼ ተነቁ ልጆቼ ያዘኑ ካላችሁ እማ ቤቴን ነው ምላችሁ። የሀበሻ ልብ ወዲያው ነው አንጀቱ የሚበላው። ሁሉም ሰዎች በልጆቻቸው ነው የሚጠቀሙት። አስረግጬ ነው የምነግራችሁ። ግን ደግሞ ልጆቻቸውን ደግሞ ምንም ሳያረጉ የተነካባቸው ሰዎች አሉ። ኢንስታግራም ላይ ተናቸዋል እና አይኖ እናት የሚሳደብ ባልተሸክሞ ደግሞ ልታይ መጓጓትሽ እኔ ቤት እኮ አይታቸዋል። እንዲሁ ለቀልድ እንኳን ለማወራው እንኳን ወጣት ወጣቱን ነው ለቅሜ የማመጣው። ስፈልግ ትልልቁን ስፈልግ ወጣት ወጣቱን። የማንንም ባል ማየት አያስፈልገኝም ምንም። የሀበሻን ፊት ምን አየዋለሁ? በሲጋራ እና በምን የተጨማደደ ፊት ምን አሳየኝ ነኝ። ጋይስ፣ ኦኬ እሺ እሺ፣ ላይኩን ሁለት ሺህ አስገቡት። እናንተ አድርጉ ሊማሮቼ በመሀል በመሀል ለምን እነግራቸዋለሁ። እኔም እናንተ ማጨናነቅ አልፈልግም። እንደ ምንድን ነው አዳምጣችሁኝ ተቀምጣችሁ፣ ይህ ሁሉ ተጨንቃችሁ፣ ደግሞ ላይክ አድርጉ። ጭንቀት ሆነ እኮ አትጨናነቁ። እና እኔ የማንም እንትን ላይ አይደለም። እኔ ሁሌም የምናገረው ምንድነው ቤታችሁን፣ ገበናችሁን ደብቃችሁ የሰው ገበና አታብኩ ነው። እንደ ለምንም ክፋት ነገር አልተናገርኩም። በቪፒኤን ነው ጎበዝ የስ ኢትዮጵያ ያላችሁ በቪፒኤን ነው ጎበዞች። ማሮቼ በሀቢባ ደግሞ በሷ ደግሞ አሁን ለምሳሌ ሀቢባ በልጆቿ ተጠቅማለች ብዬ አላስብም፣ ያ እንትና እንዳለው ማለት ነው። ለምን ልጆቿን ባይሰድቡባት ኖሮ አምጥታ ስለ ልጆቿ አታወራም። ልጆቿን ስለተሰደቡ ነው ስለ ልጆቿ ወጥታ የተናገረችው። ለምሳሌ አሁን እንደ ሀቢባ አይነት ሰው ልጅ አትሳደብም የሰው ቤተሰብ አትሳደብም፣ የሰው አባት አትሳደብም፣ የሰው እናት አትሳደብም። እንዲህ አይነት ሰዎችን እነሱን እርገጧቸው፣ ስደቧቸው። መቼ ሶሻል ሚዲያ ላይ አንድ ሰው ከወጣ ሊረገጥ ነው የመጣው፣ ሊሰደብ ነው የመጣው። ችግር የለውም። ኖ ዋዬ ችግር የለውም ብሎኛል። እንደዛ ብል ችግር የለውም። አቤል ስል ምንም ችግር የለውም አለኝ። ምንም ችግር የለውም አለኝ። ለዛ ኮ ነው ያልኩትኝ። ኤኒዌይስ ምንም ችግር የለውም ስላለኝ ነው። እና ምንድን ነው ልላቸው የነበረው አሁን እንደ ሀቢብ አይነት ምናምን ሰው ሰው አይቻታለሁ። ይሄ ሁላችንም፣ አዎ ሰው ናት፣ ፍጹም አይደለችም፣ ትሳሳታለች። ከአንድ በቷ የተሳሳተ ነገር ወጥታለች። የገለጸችበት አካሄድ ጉራጌ አገላለጿ ለእሷ ትክክል ነው ብላ አስባለች፣ ለሌላው ደግሞ ትክክል አይደለም። ቀላል ቢሆን በቃ ሶሪ ምናምን ብለው ቢታለፍ ጥሩ ነበር። እዚህ ደረጃ ባይደረስ፣ ድፍንፍን ብታደረገው ግን እኔም ብሆን ያላላ ጠፋሁት ነገር ይቅርታ አድርጊ ብትሉኝ ብትገሉ ምላሴ ብትቆርጡት አላደርገውም። ያን ነው ከሀቢባ ያየሁት። የቃላት ስህተት አለ፣ አገላለጽ ስህተት አለ። ግሞ ራሷን ነው የተናገረችውን። ያው ለምሳሌ አማራ ወጥቼ ብሳደብ ራሴን ነው የተሳደብኩት ብዬ ነው ማስበው። ወይም ደግሞ ጥፎ ነገር ብናገር ወይ ጥሩ ብናገር ራሴ ነው ያደረግኩት ብዬ ነው ማስበው። በሱ ጉዳይ ያልገባም። ምክንያቱም የጉራጌ ልጆች የተሰማቸው ስሜት አለ። ለምን እንዲተሰማችሁም አልላቸውም። ግን በልጆቿ ግን የተከሄደው ነገር ይሄ አግባብ አይደለም። ምክንያቱም ሀቢባ ሀቢባ ምንድን ነው የተፈጠረው ሀቢባ ልጇን ልጆች አትሳደብም እናት አትሳደብም አባት አትሳደብም የደረሰባት ነገር ትክክል አይደለም በተረፈ ግን በተረፈ ግን አባት የሚሳደቡ ሰዎች እኔ ልጅ ከሌለኝ እኔ ልጅ ከሌለኝ አባቴን ከሰደባችሁ በማን ነው ስሜታችሁ የሚጎዳው እኔ አባቴን ወደዋል አይደለ የአባቴን ስም አባቴን እኔን አባቴ የምትሰድቡት እወደዋለሁ፣ ለአባቴ ካለኝ ክብር ነው አደለ? ስሜት ነው አደለ? ያን እንዴት ነው? እኔን ለመጉዳት እኔን እንዲሰማኝ ልጅ ስለሌለኝ በአባቴ ትመጣላችሁ። እናንተ ደግሞ ልጆች አላችሁ፣ በልጆቻችሁ መጣለሁ። የሚገባችሁ ሰዎች አላችሁ። አሁን ለምሳሌ ፊንገርሾ ልጅሽን እኔ አልሰደብኳትም፣ ግን መስደብ ይገባሻል ብዬ ነው የማምንበት። ይገባሻል እንዳንቺ አይነት ሰው ምንም አልጸጸትም። አልሰደብኳትም እንጂ ልጅሽን ብሰድባት የማልጸጸት ሰው ነኝ። ለምን በምትወዱት ሰው የሚመጣባችሁ ሰዎች አሉ። በአባቶች በአባቴ አባቴ አካል ጉዳተኛ ነው። አባትሽን አስተዳድር እየተባለ እየተሰደበ ልጆቻችን አትሰደብ ማለት አይቻልም። እንደዚህ አይነት ሰዎች ይገባችኋል፣ ምላችሁ ግን ደግሞ ልጆችን የማይሳደቡ ቤተሰብን የማይሳደቡን ሰዎች ግን ሄዳችሁ አታጥቁ። አሁን ለምሳሌ እኔ እንትና ማናትቺ ፊንገርሾ ልጆቼ የተሰድበ አልቅሼ ምና በምላስሽ ነው ሐቢባ ግን ልጆቿ ግን አንድ ቀን በተናገረችው የቃላት ስህተት በቃ ይቅርታ ብላ ብታልፈው በቃላት ስህተት ነው ይሄ ሁላ ነገር የመጣባት። አንቺ ግን በምላስሽ ነው ልጆችን እንዲህ ናችሁ እንኳን ብለሽ እንዴ የእንትና ልጅ ትሳደብ የለ እንዴ የሮማን ልጅ እንኳን ተደፈረች ብለሻል። የዛችኛዋንም ምን አይመለከተኝም። የእንትና ልጅ ብትሰድብ ማናት ማናት ስሟን ነገር ይ ጀርመን ይ በኢየሱስ ክርስቶስ ስም ለወሬ ስቸኩል ጠፋብኝ። እሷንም ልጇ በመኪና አደጋ ሞተ ብለሻል። እነሱም ልጆችሽን ሰድበዋል። እኩል እኩል ላችሁ። ኬላሽ ቃብጥ፣ ምንም ችግር የለው አታስብ። አንተ ለምትወድዶ ታሽቃብጣለህ። ልዩነት አሁን ለእኔ አንተ አላሽቃበጥክማ። ሌላ ለምትወድዶ ታሽቃብጣለህ። ዞሮ ዞሮ አሽቃባጭ ነህ። አራት ነጥብ ለእኔ ባታሽቃብጥ፣ እኔ አሁን ለምናገረው ሰው አሽቃባጭ ስለሆንክ ነው መተህ የምትናገረኝ። አሁን ለምሳሌ ፊንገር ሾብ ሳውራ ሲሳደብ አሽቃባጭ እንትን ነሽ የምትለው ለእሷ ስላሽቃበጥክ ነው እኔን የምትሰድበኝ። ለሁለታችንም ፌር ብትሆን ኖሮ አይመለከተኝም ብለህ ላጥ ብለህ ምን አገባኝ ይጨቃጨቁ ብለህ ትወጣለህ። ለእሷም አንተ አሽቃባጭ ስለሆንክ ነው ለእሷ ተደርበህ እኔን የምትሰድበኝ። አራት ነጥብ በትክክል ነው አስረግጬ የምነግርህ እኔ ሀሜተኛ አይደለሁም ቁጭ ብዬሽ እኮ እንደነሱ ወሬ ሳለቀልቅ አልልኩም አይታችኋል እኮ ከሁለት ቀን በፊት ቁጭ ብለው ወሬ ሲያለቀልቁ ነበር ስለኔ ማንም ሳይነካቸው ማንም ስማቸውን ሳይጠራ ኦኬ ኦኬ ሉሉዬ ቆይ ላሳየሽ የእኔ ማር የእኔ ፍቅር አየሽው ጋይስ አለው። ስልክ እየደወሉብኝ፣ ምቀኛ። ላይክ አድርጉልኝ፣ ላይክ አድርጉልኝ። ጋይስ እየሰደቡ እየደወሉ እኮ እያስቸገሩኝ ነው አለው። መጣው፣ ተመልሻለሁ። ኦኬ እየደወሉ በብየሱም ላይክ አድርጉ። ጎበዝ እንደዚህ አስታውሱ እና በሀቢባ በኩል ልጆቿን በመሰደባቸው ትልቅ ስህተት ነው። ሰሞኑን ደግሞ ሶሪ፣ ሰሞኑን ሲፖሰት ደግሞ ያየሁት ወደ ጉቺ ማለት ነው። ጉቺ ሀቢባን ከመጥላት ወይም ደግሞ ከሀቢባን ከመቅናት የመጣ ነገር ነው ብዬ አላምንም። ግን ምንድን ነው እንዳውም ጉቺ በጣም ሀቢባን ብዙ ጊዜ የምትቆምላት የምትወዳት፣ እንዳውም እኔ የቤታ ልጆች መተው አያሰሩኝም ነገረኞች ናቸው ምናም የሀቢባ ልጆች በጣም ጨዋ ናቸው፣ ስርዓት አላችሁ እያለች የምታሞግሳቸው ነበረች። ጉቺ ግን የሚመስለኝ የጉቺ ምንድን ነው ቤቷ በቤቷ ተናግራ ቤቷን አልሄድም ቤቷ አልሄድም ስላለች ይመስለኛል። ከዛ ኮመንት ላይ ድምፁኝ ሂጂ ሂጂ ሂጂ ሂጂ እያሉ ሲገፋፏት ነው እልህ እልህ አለ አይደለ እልህ ነው ይሄ። ከምቀኝነት ከቅናት የመጣ ነው የጉጭ አልልም በዛ አይደለም። ግን ይሄ እልህ አለ አይደለ እልህ ነው ከእልህ የመጣ ነው እንድትናገር የምታደርጓት። እና የሀቢባ ልጆች ኮመንት ላይ ሄዳችሁ ላይክ አለ አደለ ድምፁኝ ድምፁኝ እንዲያርጌ አትበሏትኝ አቢባ የምትወዱ ከሆነ ሞር ላይክ አለ አይደለ እንትን እያደረጋችኋት ነው የምትሄዱትኝ እኔ ተረዳሁትኝ ከጉጭ ያንን ነው እልክ ነው ያዛትኝ በኮመንት እልህ ስለተያዘች ነው እንትን ያለች ኦኬ እልህ ስለተያዘች ነው ገብቷችኋል አይደለ ወዲ አልገባኝ። ኔናት ቆንጆ ወንኩብሽ ሮዝዬ፣ እሱን የጨነቀሽ ከገባው ጀምሮ ዩቲዩብ ላይ ፍልተር የለም የተባለው ውሸት ነው እንዴ? እመኙ ቆንጆ ነኝ፣ ሮዝዬ እመኚ። ዩቲዩብ ላይ ምንም አምስት ሳንቲም የለም፣ አሳይቻቸዋል። አምስት ሳንቲም ነገር የለም። ከቅድም ጀምሮ ተጨንቀሽ ዩቲዩብ ላይ ፍልተር የለም አላላችሁም እንዴ? እንዴት አማረ።